በስማ አብ ወልዶ መንፈስ ቅዱስ አዱ አምላክ ከምን ስንክ ሰዓት መያዝያ ሀያ ሁለት አንድ አምላክ በመሆን በአብ ወልዶ ቅዱስ መያዝያ ሀያ ሁለት ቀን ከግብፅ ደቡብ ከእብ ከአውራጃ ከሆሪን ከተማ የከበረ አባት ይስቅ አረፈ። የዚህ ቅዱስ የአባቱ ስም አብርሃም የእናቱ ስም ሶስና ነው። ታናሽም ሆኖ ሳለ እናቱ ሙታ፣ ብቻውን ያለ እናት አባቱ እያሳደገው ኖረ። ጥቅት ባደገ ጊዜ የአባቱን በጎች የሚጠብቅ ሆነ። አባቱም ሌላ ሚስት አገባ። በዚያ ወራት ታላቅ ራብ ሆነ። የአባቱም ሚስት ትጠላው ነበር። ከጥቅትም በቀር እንጀራ አትሰጠውም። ያንኑም ሁልጊዜ ለእረኞች ሰጥቶ እርሱ ግን እስከ ምሽት ይጾማል። ምሳውን ለእረኞች እንደሚሰጥና ሁልጊዜ እስከ ምሽት እንደሚጾም አባቱ ሰምተው እውነት እንደሆነ ሊያይ ወደ እርሱ ሄደ። ቅዱሱ ሕፃን የአባቱን መምጣት አውቆ በልብሱ ሶስት ጭቃ አደብል ብሎ አሰረ። እንደታሰረ በሚያየው ጊዜ ለአባቱ አምባሻ እንዲመስለው ብሎ። አባቱም በመጣ ጊዜ የልጁን ልብስ ፈትቶ አየ። አምባሻም ሆነው አገኛቸው። የነገረውንም ሰው ምግቡን ለረኞች ከሰጠ በዛሬውቱ ቀን ይህ አምባሻ ከወደት ተገኘለት ብሎ ጠየቀው። እርሱም በእውነት ሰጥቷል አለ። ሌሎችም ብዙዎች መጥተው በዚህ ነገር ምስክሮች ሆኑ። አባቱም አደነቀ፣ እግዚአብሔርንም አመሰገነ። ይህ ባደገ ጊዜ አባ ኤልያስ ወደሚባል ሰው ሄዶ መንኩሶ በዚያ እየተጋደለ ብዙ ዓመታት ኖረ። አባ ኤልያስም ባረፈ ጊዜ በርኑግ ወደሚባል ገዳም ሄደ። ስሙ ዘካርያስ ከሚባል አረጋዊ ዘንድ በታላቅ ገድል ተጠምዶ ኖረ። አባቱም ያገኘው ዘንድ በሀገሮች ሁሉ ይዞር ነበር። በዚህ በብርኑግ ገዳምም ባገኘው ጊዜ ከእርሱ ጋራ እንዲመልስ አባቱ ለመነው፣ አይሆንም አለ። አባ ዘካርያስም ከአባቱ ጋራ ይሄድ ዘንድ እስከሚያርፍም ከእርሱ ዘንድ እንዲኖር አዘዘው። ይህ ቅዱስም ከአባቱ ጋር ሄዶ እስከሚያርፍ ድረስ ከርሱ ዘንድ ኖረ። አባቱም ባረፈ ጊዜ አባቱ የተወውን ገንዘብ ሁሉንም ለድሆችና ለምስኪኖች ሰጠ። ከከተማውም ጥቅት ራቅ ብሎ ለራሱ ታናሽ ማደሪያ ሰራ። በሰላም እስከሚያርፍባት ቀን ድረስ ያለ ማቋረጥ በበጎ ገድል በፍጹም በጾም በጸሎት በስግደት ኖረ። ባረፈን ጊዜ በመልካም ቦታ አኖሩት። ከዚያም ተሰወረ። ከብዙ ዘመናትም በኋላ እግዚአብሔር ሊገልጠው ወዶ በመቃብሩ ላይ መብራት ስበራ እህል ለሚያጭዱ ሰዎች ሦስት ቀን ያህል ታየ። ሊያዩትም ወደ ቦታው ስደርሱ፣ ያ መብራት ከርሳቸው ይሰውራል። በሁሉም ዘንድ እስትሰማ እንዲህ ሆኖ ኖረ። ከዚህ በኋላ በመቃብሩ ላይ እያበራ ያ መብራት ደጋግሞ ታያቸው። ሥጋውም በዛ እንዳለ ሁለተኛ በሕልም ነገራቸው። ምእመናንም አከብረው በግመል ጭነው ወደ ሀገሩ መካከል ወደ ሆርን ወሰዱት። ንስርን ከሚባል ሀገር መካከል ስደርሱ ግመሉ በዚያ ተንበረከከ። እንድነሳ መቱት፣ መነሳትንም እምባለ መኖሪያዬ፣ በዚያ መኖሪያው በዛ ይሆን ዘንድ እግዚአብሔር ፈቃድ እንደሆነ አወቁ። በዚያም በስሙ ቤተ ክርስቲያን ሰርተው ስጋውን በውስጧ አኖሩ። ከእርሱም ብዙ ድንቆች ታምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን፣ በረከቱም ከእኛ ጋር ለዘላለሙ ትኖር አሜን። ቅዱስ እለእስክንድሮስ ልቅ በዚችም ቀን የከበረ አባት የእስክንድርያ ሊቀ ጳጳሳት ለአባቶች ሊቃነ ጳጳሳት ዐሥራ ዘጠነኛ የሆነ እለእስክንድሮስ አረፈ። ስለ እርሱም ሐዋርያዊ አባት አትናቴዎስ እንዲህ አለ አባቴን እለእስክንድሮስ ተቀምጦ ወንጌልን አያነብም ቁሞ ያነባል እንጂ ከእርሱ ጋራም ብርሃን አለ። ሁለተኛም ስለ እርሱ ሲናገር ወደ እርሱ እመምኔቶች መጥተው በእኛ ዘንድ ሰባት ሰባት ቀን የሚጾሙ ደናግል አሉ፣ በእጆቻቸው ምንም ምን ሥራ አይሠሩም ብለው ነገሩት። እርሱም እኅቶቼ ሆይ እኔ ሁለት ቀን እንኳን ከቶ አልጾምኩም ፀሐይ እስክገባ ቆይቼ አልበላሁም። በልክ እበላለሁ በልክም እጾማለሁ፣ በልክ በመጠንም እሰራለሁ። በልክ ይበሉ ዘንድ በልክም ይጾሙ ዘንድ በልክም ስራ ይሰሩ ዘንድ ንገሯቸው፣ በበጎ ስራ ሁሉ ይሰለፉ አለ። የዚህ ቅዱስ ወላጆቹ ደጋጎች ምዕመናን ናቸው። እርሱም በቤተ ክርስቲያን አገልግሎት ውስጥ ሆኖ ከታናሽነቱ ጀምሮ በውስጡ አደገ። አባ መክሲሞስ አናጒንስጢስነት፣ አባ ቴዎናስ ድቁና፣ ተፍጻሜተ ሰማዕት ጴጥሮስ ቅስና ሾመውታልና እርሱም ከታናሽነቱ ጀምሮ ንጹሕ ድንግል ነው። አባ ጴጥሮስ በሰማዕትነት የሚሞትበት ጊዜ ሲቀርብ በግዞት ቤት ሳለ ይህ እለእስክንድሮስ እና አክላስ ከውግዘቱ ይፈታው ዘንድ ስለ አርዮስ ወደ እርሱ ገብቶ ለመኑት ስለ እርሱ አባ ጴጥሮስን ይማልዱለት ዘንድ ሁለቱም ለምኗቸዋልና። አባት ጴጥሮስ ግን በውግዘት ላይ ውግዘትን ጨመረበት፣ እንዲህም ብሎ ነገራቸው የክብር ባለቤት ጌታዬ ኢየሱስ ክርስቶስ የተቀደደ ልብስ ለብሶ ተገለጸልኝ፣ ልብሴን አርዮስ ቀደዳት አለኝ። ይሄ የባሕርይ አንድነት አንድነቱን ለያት ማለት ነው። ውግዘቱንም እንዲጨምርበት እርሱ አዘዘኝ። ደግሞ እንዴ ገለጠላቸው አኪላስ ሊቀ ጵጵስና እንድሾም ከእርሱ በኋላ እለእስክንድሮስ እንደሚሾም እንደምሾም አርዮስን እንዳይቀበሉት በምንም ሥራው እንዳይተባበሩ አዘዛቸው። አባ ጴጥሮስ ምስክርነቱን በፈጸመ ጊዜ አኪላስ ሊቀ ጵጵስና ተሾመ። የአባት ጴጥሮስንም ትእዛዝ ተላለፈ አርዮስን ከውግዘቱ ፈታው። ቅስናውም ሾሞ። ስለዚህ አኪላስ በመንበረ ሢመቱ ያለ ስድስት ወር አልኖርም፣ በድንገት ሞተ። ከዚህ በኋላ ይህ አባት እለእስክንድሮስ ሊቀ ጵጵስና ተሾሞ በመንበረ ሢመቱ ላይ ተቀመጠ፣ አርዮስንም ከወገኖቹ ጋር አውግዞ አሳደደው። የአገር ታላላቆችም ከሕዝቡ መጡ፣ ከውግዘቱ እንዲ ረታ እንዲፈታውም ለመኑት። በውግዘቱ ላይ ውግዘትን እንዲጨምር እንጂ እንዳይፈታ አባ ጴጥሮስ እንዳዘዘው ነገራቸው። ከዚህ በኋላ አርዮስ ወደ ንጉሥ ቈስጠንጢኖስ ሄዶ በግፍ አወገዘኝ ብሎ እለእስክንድሮስን ከሰሰው። ስለዚህ ንጉሱ ንጉሡ 318 የከበሩ አባቶችን በኒቅያ ከተማ ሰበሰበ። ይህ አባት እለእስክንድሮስ ተመርጦ ለጉባኤው ሊቀመንበር ሆነ፣ አትናቴዎስም ጸሐፊ ነበረ። አርዮስንም ተከራክረው ክህደቱን ግልጽ አደረጉ። ስለ ጌታችን ኢየሱስ ክርስቶስ ከአባቱ ከአብ ጋራ ከሕይወቱ መንፈስ ቅዱስ ጋራ በመለኮቱ ትክክል እንደሆነ ያስረዱት ከክህደቱ ባልተመለሰ ጊዜ አውግዘው ለይተው ከቤተ ክርስቲያን አሳደዱት። በአንድ ቃልም ጸሎተ ሃይማኖትን ከአባቶች ጋራ ሰሩልን። ደግሞ በእርሳቸው ቤተ ክርስቲያን ለዘላለም የምት የምትመራባቸው ሀያ ቀኖናትን ሰርተው ወሰኑት። ከዚህ በኋላ ይህ አባት እለእስክንድሮስ ወደ መንበረ ሢመቱ ከድል ጋራ ተመለሰ። በበጎ አጠባበቅም መንጋውን ጠበቀ። በወንጌላዊ ማርቆስ መንበር አስራ ሰባት ዓመት ኖረ፣ በሰላም ዐረፈ። በረከቱም ከኛ ጋራ ለዘላለሙ ትኑር። ለዘላለም ምስጋና ይሁን አሜን። አባ ማርቆስ ዘሐዲስ በዚችም ቀን የሐዲስ ማርቆስ የዕረፍቱ መታሰቢያ ሆነ እርሱም በእስክንድሪያ ለተሾሙ አባቶች አርባ ዘጠነኛ ነው ይህም አባት ከእስክንድሪያ ሀገር ነው እርሱም በሥራው ሁሉ ቅድስናውን ጠብቆ ኖረ የተማረም አዋቂ ሆነ ለወንጌላዊ ማርቆስም በስም ሁለተኛ ነው አባ ዮሐንስም ዲቁና ሾመው እጅግ መልካም ካህን ሆነ መጻሕፍትም በሚያነብ ጊዜ በአንደበቱ ቅልጥፍና፣ በነገሩ ጣዕም የሚሰሙት የሚሰሙት ሁሉ ደስ የሚላቸው ሆኑ። ከዚያም አባ ዮሐንስ ከእርሱ ጋር አኖረው፣ በሊቀ ጵጵስና ሥራ ሁሉ ስልጣን ሰጠው። ያለ እርሱ ምክር አባ ዮሐንስ ምንም ምን አይሰራም። ከዚህ በኋላ በአባ መቃርስ ገዳም የምንኩስና ልብስ አለበሰው። በዚያች የምንኩስና ልብስ በለበሳትም ቀን ከቅዱሳን አረጋውያን አንድ ጻድቅ ሰው መጥቶ በእርሱ ላይ እንዲህ ብሎ በሕዝቡ ፊት ይህ ስሙ ማርቆስ የሚባል ዲያቆን በአባቱ በወንጌላዊ ማርቆስ ወንበር ሊቀመጥ አለው ብሎ ትንቢት ተናገረለት። የአባ ዮሐንስም የሚሞትበት ጊዜ ሲቀርብ አባ ማርቆስን ሊቀ ጵጵስና እንዲሾሙት ኤጲስቆጶሳቱን አዘዛቸው። በእርሱ መሾምም ደስ አላቸው። ከአባ ዮሐንስ እረፍት በኋላ ያለ ፈቃዱ ሾሙት። እርሱ ግን ከእርሳቸው ሸሽቶ ወደ አስቄጥስ ሄደ። ሰዎችንም ልከው አስረው ወደ መንበረ ሢመቱ አመጡት። ከዚህ በኋላ ጸጥ ብሎ ስለ አብያተ ክርስቲያናት የሚያስብ ሆነው የፈረሰውን አነጻ ጠገነ። በዘመኑም የመናፍቃንን ጠባይ ከህዝቡ ውስጥ አስወገደ። ይኸውም በግብፅ ሀገር የተገለጡ ለብቻቸውም ቤተ ክርስቲያንን ሰርተው የሚኖሩ ናቸው። እርሱም አስተምሮ መክሮ መልሶ ከመንጋዎቹ ጋር አንድ አደረጋቸው። እግዚአብሔርም በዚህ አባት እጅ ድውያንን በመፈወስ አጋንንትን በማስወጣት ብዙ ድንቆች ምልክቶችን ገለጠላቸው። ከእርሳቸውም አንዱን አስተውል። አንተ ያለ ፍርሃት በድፍረት ሥጋውንና ደሙን የምትቀበል ባትሆን ይህ ባላገኘህ ነበር። ከእንግዲህ ከክፉ ስራና ከአንደበት በሚወጣ ከከንቱ ነገርም ሰውነትን ጠብቅ አለው። በዘመኑም በምዕራብ ያሉ እስላሞች ይሸጧቸው ዘንድ ብዙ ክርስቲያኖችን ከሮም ግዛት ውስጥ ማርከው ወደ እስክንድሪያ አመጧቸው። ይህም አባት እጅግ አዘነ። ከየገዳማቱና ከምዕመናን ብዙ ገንዘብ ለምኖ ከእስላሞች እጅ በሰላሳ ሺህ የወርቅ ዲናር ዋጃቸው። የነፃነት ደብዳቤ ጽፎ ነጻ አወጣቸው። እንዲህም አላቸው ወደ ሀገሩ መመለስ የሚሻ እኔ ስንቅ ሰጥቼ ያሰናብተዋለሁ፣ ከእኔ ጋራ መኖር የሚሻም ካለ እኔ እጠበቀዋለሁ አላቸው። የተመለሱ አሉ ስንቅ ሰጥቶ ያሰናበታቸው፣ አሉ ከእርሱ ዘንድ የቀሩትንም ጠበቃቸው፣ አጋባቸው። ከዚህ በኋላ ስለ መዳንታችን ቤተ ክርስቲያን አሰበ፣ አደሳትም። ሰይጣንም በሀገር ውስጥ ሁከት አስነስቶ በእሳት አቃጠላት። ይህም አባት መልሶ ዳግመኛ አደሳት። የክብር ባለቤት ጌታችን ኢየሱስ ሊያሳርፈው በወደደ ጊዜ ጥቂት ታመመ። በፋሲካ በዓል በይሁድ ቀንም ወንጌላዊ ቅዱስ ማርቆስ ተገለጠለት። ለሚወዱት እግዚአብሔር ስላዘጋጀው ተድላ ደስታ ነገረውና ሥጋውንና ደሙን ከተቀበልክ በኋላ ታርፋለህ አለው። በነቃ ጊዜም እንዴት እንዳየ ከእርሱ ዘንድ ላሉ ኤጲስቆጶሳት ነገራቸው። ከዚያም የቅዳሴውን ሥርዓት ጀምሮ ቀድሶ ሥጋውን ደሙን ተቀበለ። በዚያንም ጊዜ አረፈ። የሹመቱን ዘመን ሀያ ዓመት ሆነ። ለእግዚአብሔር ምስጋና ይሁን፣ በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። አባ ሚካኤል የእስክንድርያ በዚችም ቀን የከበረ አባት አባ ሚካኤል የእስክንድርያ ሊቀ ጳጳሳት አረፈ። እርሱም ለአባቶች ሊቃነ ጳጳሳት ሀምሳ ሶስተኛ ነው። ይህም ቅዱስ ጻድቅ መነኮሰ በአስቄጥስ በቅዱስ ዮሐንስ ገዳም ባበምኔትነት ሆኖ ተሾመ። ከዚያም ያለ ፈቃዱ ወስደው በግድ ሊቀ ጵጵስና በእስክንድሪያ ሀገር ላይ ህዳር 24 ቀን ሾሙት። በሊቀ ጵጵስናው ሥራ ተጠምዶ የሚጋደል ሆነ። እንደ ሐዋርያትም አጠባበቅ መንጋውን ጠበቀ። ታላቅ ጾምን በደረሰ ጊዜ ወደ አስቄጥስ በዚያ ሊጾም ምወጣ ከዕመ ከመሾሙም በፊት በዚያ ገዳም ውስጥ በቤቱና ሆኖ መጠመዱን የቀደሙ መጋደሉን አሰበ ወደ ጌታችንም እንዲህ ብሎ ለመነ፣ አቤቱ እኔ በብቸኝነት መኖርን እንደሚሻ አንተ ታውቃለ፣ ለዚች ለተሾምኩባት ሹመት ችሎታ የለኝምና የምትገባኝም አይደለችምና፣ በይቅርታህም ብዛት ነፍሴን ወስደህ ከዚህ ድካም ታሳርፈኝ ዘንድ እለምናለሁ። ጌታም ልመናውን ተቀበለ። ከፋሲካ በዓል በኋላ በፍቅር አንድነት አረፈ። የሹመቱ ዘመን ሁለት ዓመት ከአምስት ወር ነው። ለእግዚአብሔርም ምስጋና ይሁን። በረከቱም ከኛ ጋራ ለዘላለሙ ትኑር አሜን። በዚችን ቀን አባታችን ተክለ ሃይማኖት ከኢትዮጵያ ወደ ኢየሩሳሌም ወርዶ ከከበሩ ቦታዎችና ከልቀ ጳጳሳት ከአባ ሚካኤል በረከትን ተቀበለ። የሁለቱ ቅዱሳን በረከት በረከትም ከኛ ጋራ ለዘላለሙ ትኑር አሜን። ሚያዚያ 22 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ጻድቁ አቡነ ተክለ ሃይማኖት፣ ቅዱስ እለእስክንድሮስ ሊቅ አሪዮስን ያወገዘ አባ ይስሐቅ ጻድቅ፣ አባ ማርቆስ ሐዲስ፣ አባ ሚካኤል ዘኢየሩሳሌም፣ አባ ሚካኤል ዘእስክንድርያ ወራይ በዓላት ቅዱስ ራኤል ሊቀ መላእክት፣ ቅዱስ ሉቃስ ወንጌላዊ፣ ቅዱስ ደክሲዮስ የእመቤታችን ወዳጅ፣ አባ አንጦኒዮስ አበመነኮሳት፣ አባ ጳውሎ የዋ ንጉሱ ኦዚያን በሞተበት ዓመት እግዚአብሔርን በረጅም እና ከፍ ባለ ዙፋን ላይ ተቀምጦ አየሁት። የልብሱም ዘርፍ መቅደሱን ሞልቶት ነበር። ሱራፌልም በዙሪያው ቆሞ ነበር፣ ለእያንዳንዱም ስድስት ክንፍ ነበረው። በሁለቱ ክንፎቹ ፊታቸውን ይሸፍኑ ነበር፣ በሁለቱም ክንፎቻቸው እግሮቻቸውን ይሸፍኑ ነበር፣ በሁለቱ ክንፎቻቸው ይበሩ ነበር። አንዱ ለአንዱ ቅዱስ ቅዱስ ቅዱስ የሰራዊት ጌታ እግዚአብሔር ምድር ሁሉ ከክብሩ ተሞልታለች እያለ ይጮህ ነበር። ኢሳይያስ ምዕራፍ 6 ቁጥር 1 እስከ አራት ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባእ እንደተቀበለ ለሁል ጊዜ የሚያገለግሉ አእላፋት መላእክት እያሳሰቡ በችግረ ጊዜ የሚያቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጸድቃን፣ ትጉሃን መላእክት፣ ፍጹማን ደናግል፣ እንዲሁም ደጋጎች መነኮሳት፣ ወይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ።